የማዕከላዊ ኢትዮጵያ ክልሉ ስልጤ ዞን የተፈጥሮ የሰው ሰራሽ ባህላዊና ታሪካዊ የመስብ ሀብቶችን ይዟል። ይሁን እንጂ ለዘመናት በቱሪስት መስህብ ሀብቶቹ ተጠቃሚ ሳይሆን ቆይቷል። ከቅርብ ዓመታት ወዲህ ግን ያሉትን የመስብ ስፍራዎች የመለየትና የማስተዋወቅ ሥራ ተጀምሯል። በስልጤ ዞን በርካታ የቱሪስት መስህቦች እንደሚገኙ የስልጤ ዞን የባህልና ቱሪዝም መምሪያ ኃላፊው ዶክተር ይርዳው ናስር ይገልጻሉ። እንደ ዞን ቶፕ ቴን ብለን የለየናቸው አስር አሉ ከፌዴራል ቱሪዝም ኢንስቲትዩት ጋር በመሆን የአስሩን በጉግል ማፕ ያስመዘገብንበትና አጥንተናል። ቀረሻ ሼጣን ሐይቅ፣ ሁለተኛው የአሹቴ ፍል ውሃ ነው። በሶስተኝነት አባይ ጡፋ፣ አባይ ጡፋ ወይም ሲልጤ ሐይቅ የሚባለው በሶስተኝነት፣ የእንስላ አስተራራ ነው። ይህ እንስላ አስተራራ ወደ 3282 ከፍታ ነው ያለው፣ እንትኑ ከባህር ጠለል ማለት ነው። እዛ ላይ የሆነ የአዳማን ማየት ያሳያል። በአምስተኝነት ያለው ሙጎ ተራራ ሙጎ ተራራ ወደ 3277 ከፍታ ያለው ነው። እሱ ላይ ሆነ ጅማን ይታያል፣ ሻሸመኔ ይታያል ከዚህ ተራራ። ስለዚህ ያም ተራራ በደን የተከበበ ነው፣ የተለያዩ አዋፋቶች ያሉበት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዞኑ ከሚገኙ የቱሪስት መስህቦች በጥቂቶቹ ቅኝት አድርጓል። የትም አይደርስም። እንግዲህ ድንጋይም ለመወርወር ሞክር የነበር ርቀቱ ሰፋ ያለ ነው። ተመልካቾቻችን፣ አሁን የምንገኘው በማዕከላዊ ኢትዮጵያ ክልል ስልጤ ዞን ቅበት ከተማ አስተዳደር ውስጥ ነው። ይህ ከጀርባ የምትመለከቱት ሐይቅ ሀረ ሸይጣን ሐይቅ ይባላል። ይህ ሐይቅ እንግዲህ በሰፊው ከለማ ለቱሪስት መዳረሻነት እንደሚያገለግል ነው የሚነገረው ቀለሙ በየሰዓቱ እንደሚቀያየር ነው የነገሩን እኛ በደረስንበት ሰዓት ግን አረንጓዴ የሆነ ቀለም ነው የሚታየን ምናልባት ቀለሙ ይቀያየራል ተብሎ የሚታሰበው ውስጡ ካለው አልጌና እንዲሁም ደግሞ ከአየር ሁኔታው ጋር ደመናማ መሆንና ብሩህ ሰማይ ጋር ከመሆን ጋር በተያያዘ ነው ቀለሙ እንደዚህ ሊቀያየር የሚችለው ተብሎ ነው የሚታሰበው ጥልቀቱ እስከ ሀምሳ ሜትር ገደማ እንደሚደርስ ነው የነገሩት። አጠቃላይ ርቀቱ ከመዲናዋ አዲስ አበባ 143 ኪሎ ሜትር ነው። በርካታዎች እዚህ ቅዳሜና ወድ መጥተው ሊዝናኑ እንደሚችሉ በዚሁ አጋጣሚ እኛም መልእክታችንን ማስተላለፍ እንፈልጋለን። ከዚህ ጋር በተያያዘ አጠር ያለ መረጃ ደግሞ ባለሙያ ጋብዘን ምናናግር ይሆናል። አጠቃላይ ስፋቱን በተመለከተ እስከ 46 ሄክታር ቦታ የሚሸፍን ነው። ጠርዙን ዙሪያውን በምናይ ሰዓት እንዳየነው ከሆነ ያው ውሃው በቮልካኖ ውጤት የመጣና ቅድም እንደገለጽኩት ጥልቀቱ እስከ 50 ሜትር በጥናት የተረጋገጠ ነው። አዋፋትን ጨምሮ ከዚህ ጋር ተነስተን እስከ ውሃው ዳርቻ ስንሄድ እስከ 300 ሜትር የሚያስኬድ በመሆኑ ዙሪያው በጫካ የተከበበና ውስጡ ላይ በርካታ ከእንስሳቶች ጭምር የሚገኙበት ነው። ከጅብ ጀምሮ ቀጣይ ባለው አሁን ሀይቅ ውስጡ ላይ ያሉትን የብዝሃ ሕይወት ለማጥናት ጥረቶች እየተደረጉ ይገኛሉ። አሁን ደግሞ የምንገኘው ከሀረር ሸይጣን ሀይቅ በስተሰሜን በኩል የአንድ የ20 ደቂቃ የእግር ጉዞ ተጉዘን የመጣንበት አይናጊ ዋሻ ይሰኛል። ይህ ዋሻ እንግዲህ ከጥንት ጀምሮ የነበረ መሆኑ ይነገራል። አካባቢውም ዙሪያውም በደን የታጠረ ነው። ውስጡም ላይ ደግሞ እንዲሁ በስፋት ያለ ምሰሶ የቆመ እንደ ቤት መሰል ዋሻ ነው። እዚህ ውስጥም የሚኖሩ ሰዎች አይተናል። ተመልካቾቻችን አሁን ደግሞ የምንገኘው በማዕከላዊ ኢትዮጵያ ክልል ስልጤ ዞን ምስራቅ ስልጤ ወረዳ ውስጥ የሚገኘው ስልጤ አባይ ሀይቅ ውስጥ ነው። ይህ ሀይቅ እንግዲህ እንደ አጠቃላይ የውሃው ስፋት 1230 ሄክታር መሬት የሚሸፍን ነው። የውሃ ስፋቱ ብቻ ማለት ነው። ይህ ሀይቅ በማዕከላዊ ኢትዮጵያ ብቸኛውና ትልቁ ሀይቅ ነው ማለት ነው። ከአዲስ አበባም ይህ ከተማ በጣም በቅርብ ርቀት ነው የሚገኘው። አጠቃላይ ርቀቱ 154 ኪሎ ሜትር እንደሆነ ነው የሚነገረው። ውስጡ ላይ ጉማሬዎች አሉ። የተለያዩ የስምጥ ሸለቆ ሀይቆች ዋፋትም እዚሁ አካባቢ ይገኛሉ። በርካቶች በቱሪስቶች እየመጡም እንደሚጎበኙት ተነግሯል። ስልጤ አባ ሀይቅን በወረዳ ደረጃ የማልማትና ለጎብኝ ምቹ የማድረግ ስራ እየተሰራ እንደሚገኝ ተገልጿል። ዙሪያው ላይ የነበረው የባህር ዛፍ ነበረ። ይህን ባህር ዛፍ አንስተን ዙሪያ ላይ ሙዝ ወጣቱ ሙዝ እያለማ እያለማ ያለበት ሁኔታ አለ። በሌሎች ከደለል ለመከላከል የተፋስራ እየሰራነበት ሁኔታ አለ። ሎጅ እንዲሰራ የሚችል ሁኔታ እየፈጠነ ያለበት ሁኔታ አለ። የወረዳው መንግስት ሁለት ጀልባዎችን ከ750 ሺህ ብር ባላነሰ ገንዘብ ገዝቶ አስገብተን ከዛ ልጆችን አደራጅተን የጀልባ መዝናኛ አገልግሎት የሰጠንበት ሂደት አለ። ሌላው ደግሞ ምናልባት እዚህ አካባቢ ላይ አሳ አለ ውስጡ ላይ የቆሮሶ አሳን። እንደገና ደግሞ የወረዳው መንግስት ሎጅ እዚህ ቦታ ላይ የገነባበት ሂደት አለ። ማህበራትን አደራጅቶ ሻይ ቡና፣ ውሃ እዛ ቦታ ላይ እንዲያ አቅርቦ ተደራጅቶ የሚሰሩበት ሂደት አለ። ምናልባት አጠቃላይ በአመት እዚህ ስልጤ አባቅ በተለያዩ በዚህ ሶስት አራት ዓመት አካባቢ ላይ የቱሪስት የቱሪስቶች ቁጥር ከአመት ዓመት ያው እየተሻሻለ ይመጣው። በስልጤ ዞን የሚገኙ ዋና ዋና የቱሪስት መስህቦች አሁን ባሉበት ሁኔታም የስራ እድል እንዲፈጥሩ ለማድረግ ጥረት መደረጉን የዞኑ ባህልና ቱሪዝም መምሪያ ኃላፊው ዶክተር ኤርዳውን አስር ገልጸዋል። አሹቴ ፍልውሃ ላይ የተለያዩ የፍልውሃ አገልግሎቶች ነው የሚሰጠው። በዚህ ሴቶች ነው የተደራጁበት። ከሀያ የሚበልጡ ሴቶች ተደራጅተው ሰርቪስ እየሰጡ ነው። ግን ሰርቪስ ተሰጣታቸው ዘመናዊ አይደለም። ሀይቁ የተወሰነ በአሳ ማውጣትና በጀልባ አገልግሎት ወጣቶች ተደራጅተው እየሰሩበት እና ቦታው ላይ ስትሄድ ሻይ ቡና የሚሰር እና አንዱ ትልቁ ችግር የዛ አካባቢ ያለው የአገልግሎት ተሰጣጡ የሰርቪሱ ከሆቴል ጋር በተያያዘ ያለው ችግር ለመቅረፍ ሎጆች እየተሰሩ ያሉበት ሁኔታ አለ። ለቀጣይ ግን እነዚህ ሎጆች ሲያልቁ የበለጠ ውጤታማ ሊሆን ይችላል የሚል ነው። ሚኒመም ከ10 ሚሊዮን ብር በላይ ይንቀሳቀሳል ብለን ይዘናል። በዚህኛው እንቅስቃሴ ማለት ነው በአረፋው ብቻ ማለት ነው። ስለዚህ ይህን ካረግ የበለጠ ደግሞ እነዚህ ኮሚዲቲዎቹ ሚመጡ ሰዎች የሚሸጡ እና የሚገዙ ነገሮች፣ አሁን በተለይ ስልጤ ባህል አልባሳት በጣም በከፍተኛ ሁኔታ የሚሸጥበት ሁኔታ ነው ያለው። ያም ማለት በዚህ ደግሞ የተደራጁ ብዙ ወጣቶች ወደ አርባ ስድስት ማህበራት አሉ እንደዘውም ማለት ነው እዚህ አሁን ያላቸው የገበያ ትራንዛሽን አክሽናቸው እንቅስቃሴያቸውን ሰጠ ከ5 ሚሊዮን ብር በላይ እንቅስቃሴ ያደርጋል፣ እኛ ባጠና ነው ማለት ነው። መስህቦቹ በበርካቶች መጎብኘት እንደጀመሩም ተጠቁሟል። ከ200 በላይ የውጭ ሀገር ጎብኚዎች በተለያዩ ጊዜ ከአፍሪካ ከአረብ ሀገራት ከቱርክ መጥተው እነዚህ ቅድም የጠራዋቸው አምስቶቹን የቱሪዝም ሳይቶችን የጎበኙበት ሁኔታ አለ። እንደ ዞን እስከ 20 ሺ በላይ ሰው ጎብኝቷል ብለን ነው የወሰድ ነው በተለይ ትምህርት ቤቶች ከተለያዩ ቦታዎች የሚመጡ እንግዶችን አሁን ደግሞ የአረፋን ባህል መነሻ አድርገው ደግሞ የሚመጡ እንትኖች አሉ። ግን እስካሁን ባለው እስከ 2 ሺ በላይ ሰዎች እነዚህ ቅድም ያልኳቸውን ቦታዎች ጎብኝተዋል የሚል መረጃ ከ20 ሚሊዮን ብር በላይ በኢኮኖሚ እንቅስቃሴ አድርገዋል። የቱሪስት መስህቦቹን ለማልማትና ለቱሪስቶች ምቹ ሁኔታ ለመፍጠር እየተሰራ እንደሆነ የስልጤ ዞን ዋና አስተዳዳሪው ዘይኔቢ ልካ ይገልጻሉ። ይህ አካባቢ ብዙ ምቹ ሁኔታዎች አሉ። አንዱ የመሰረተ ልማት የመንገድ አማራጮቹ ሰፊ ናቸው። ለቱሪስቶች ለቱሪስቶች አንዱ የአካባቢ ሰላም እንደህንነት እና በዛ አካባቢ ተረጋግቶ ለመቆየት ምቹ ሁኔታ መፍጠር ነው። ያለን ፖቴንሻል ትልቅ አቅም ስለሆነ ይሄን ሊቀበል የሚችሉ ቦታዎች ዝግጅት አድርገናል። እዚህ በቱሪስት መስህቦቹ አካባቢ ሊያለሙ ለሚችሉ ባለሀብቶች የመሬት አማራጮችን እያዘጋጀን ያለ ነው። ለእነዚህ የሚያስፈልጉ መሰረተ ልማቶች ደግሞ በጋራም በመንግስትም እንደገና ደግሞ ከባለሀብቶችን በቅልጅት የሚሰሩ ስራዎች አሉ። እነዚህን በፕላን ይዘናል። በተለይ ወራቤን መሰረት ያደረጉ ለሆቴል ለቱሪዝም ምቹ ሁኔታ ለመፍጠር የመሬት ዝግጅቶች አሉን። ብዙ ባለሀብቶችን ወስደዋል፣ በሁሉም ወረዳዎች ላይ እና ከተማ አስተዳደሮች ላይ የመሬቶችን የማመቻቸት እና የማረፊያ ለሚሆኑ እና እንግዶችን ማስተናገድ የሚችሉበት አቅም እንዲኖር ምቹ ሁኔታ ተፈጥረዋል። በስልጤ ዞን ያሉ የቱሪስት መስህብ ስፍራዎች ውብና ማራኪ ከመሆናቸውን ባሻገር ከዋና ዋና መንገዶች በቅርብ ርቀት መገኘታቸው ከአዲስ አበባና ከሌሎች ከተሞች ያላቸው ቅርበት ለጎብኚዎች ምቹ ያደርጋቸዋል። መስህቦቹን ለሚያለሙ ባለሀብቶችም መሬት የተዘጋጀ ሲሆን አዋጭ እንደሚሆን ተጠቁመዋል። እኛም እነኚህን የስልጤ ዞን የተፈጥሮና ታሪካዊ የቱሪስት መስህቦች እንድትጎበኙ እንጋብዛለን።